የአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎችን በፈተና በመጣ ቁጥር ለምሳሌ ትግራይ ክልል አስራ ሁለተኛ ክፍል ፎርም ለመሙላት በሄድበት ሰዓት ነው ሲማሩ ስማሩ አስራ ሁለት ዓመት ሙሉ ሲማሩ መጥቶ ፎርም ለመሙላት ሲሄዱ ፎርም አትሞሉ፣ ሂጃባችሁን ለብሳችሁ ነው የተባለው። ይሄ ነገር እስከ መቼ ነው የሚቀጥለው? ሙስሊም ሴት እኮ ሂጃብ ስትለብስ ለብስ፣ ንቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አእምሯን አይደለም የምትሸፍነው። ሴኩላሪዝም ነው ይባላል ደንብ የነበረ ደንብ ነው ይባላል። ከዚህ በፊትም ከክብሩ ሚኒስትሩ ጋር በተለያዩ ቦታዎች ላይ ውይይት አድርገናል። ኢንዲቪዥዋል ሴኩላራይዝ ማድረግ አይቻልም። አስተማሪዎች ሃይማኖት አላቸው፣ ተማሪዎችም ሃይማኖት አላቸው። ስርዓቱ ነው ሴኩላር። የሙስሊም እምነት፣ የኦርቶዶክስ ወይም ደግሞ የክርስትና እምነት በስርዓተ ትምህርቱ ውስጥ አይካተትም ማለትና ተማሪዎችን ሃይማኖታችሁን ተው ማለት እነዚህ ሁለቱ በጣም ለየቅል ናቸው። እኛ ጥያቄ እንዳይሰለጭ አይሰለጨንም። ጭቆናው እስካልቆመ ድረስ እንቀጥላለን። ጥያቄውን መቀጠል መጠየቅ። እናንተ ደግሞ ጥያቄው ራሱ አይሰለቻችሁም ወይ? አስተማሪዎችም ሆነ ተማሪዎች ሃይማኖት አላቸው ስርዓቱ ነው ሴኩላር ያሉት የምክር ቤት አባሉ የሙስሊም የኦርቶዶክስ ወይም የክርስትና እምነት በስርዓተ ትምህርት ውስጥ አይካተትም ማለትና ተማሪዎቹ ሃይማኖታችሁን ተው ማለት ሁለቱ ለይቅላቸው ሲሉም ጠይቀዋል። በአለባበስ ላይ የሚነሱ ጉዳዮችን በግልጽ መፍትሔ ማግኘት አለባቸው ያሉት የምክር ቤት አባሉ እኛ ጭቆናው እስካልቆመ ድረስ ጥያቄ መጠየቅ እንቀጥላለን ያሉ ሲሆን እናንተ ጥያቄው ራሱ አይሰለቻችሁም እንዴ ሲሉም ለምክር ቤቱ ጠይቀዋል። ላንዴላ ለመጨረሻ ጊዜ ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶት ዜጎች ባላገለለ አካኋን ሴት ተማሪዎች በኒቃባቸው እና በሂጃባቸው ለብሰው ሲገቡ የደህንነት ጉዳይ ይነሳ፣ ለፈታሾች ወይም ጠባቂዎች አስፈላጊ ቦታ ላይ ያንን ማድረግ ይቻላል። ለምንድነው ሰፋ አድርገን ማየት ያልቻልነው? ሲሉም የምክር ቤት አባሉ የተከበረው ኡስታዝ ካሚል ሸምሱ ጠይቀዋል። ለጥያቄያቸው ምላሽ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የኢትዮጵያ ህግና ደንቦች በዚህ ጉዳይ ላይ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም ያሉ ሲሆን ኒቃብ ግን አይፈቀድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስቴሩ ኒቃብ ግን ከዚህ ይለያለም ነው ያሉት። ከለብሶ ፊት ሳይታይ ትምህርት ቤት ገብቶ ሕጻናቶች ባሉበት መማር ኦር 12ተኛ ክፍል ፈተና መፈጠን ማን እንደሚፈተን በማይታወቅበት ሁኔታ ይቻላል ወይ? እንደ ቁጭ ብለን በስነ ስርዓት ባለፈው ተወያይተንበታል። የሚያስፈልግ ከሆነ ንወ እንደገና መጥቼም ግን የትችት ምክንያት ጣጣክል ግን ወር ውስጣዝ እንዲያምን የምፈልገው እኔ በሃይማኖት አይደለም፣ በዘር አይደለም፣ በምንም ምክንያት ማንኛውም ኢትዮጵያዊ የመማር እድሉ ሊሰናከልበት አይገባም ይሄ ነው ፕሪንሲፕ ነው ምን እንጠቀማለሁ ያለ በመከልከል ስለዚህ ትንሽ ረጋ ብለን እንየው እና በአገር ደረጃ ማሰብ እንጀምር እንደ አገር ማሰብ ስንጀምር ዜን አይ ቲንክ ሹን በተወሰነ ደረጃ አድሬስ ማድረግ እንችላለን አሁን ግን ያለውን ሩድ ደግሞ ክላሪቲ ም ነው ብለው ስለጠየቁ ክላሪቲ የሚባል በምንም ምክንያት የትም ቦታ መከልከል የለበትም ኒቃብ ላይ ግን ያለው ፖሊሲ ኦፊሻል ፖሊሲ ፊት ተሸፍኖ ከህፃራቶች ባሉበት ቦታ ላይ ሆን ማን ምን እንደሆነ አይታወቅ ኖት። እኛ አደጋ ይጥላሉ ሳይሆን ያንን ተጠቅሞ አደጋ ሊጥሉ የሚችሉ ሰዎች ሊኖሩ ስለሚችሉ ያንን ማድረግ አይችልም። ህጻናት ልጆች ባሉበት ትምህርት ቤት አንድ ሰው ፊቱን ተሸፍኖ በሚገባ ጊዜ የደህንነት ስጋት አለም ሲሉ ፕሮፌሰር ብርሃኑ ነጋ ተናግረዋል።